ሰላም፣ ሰላም ውድ የዳኒት ዩቲዩብ ቤተሰቦች እንደምንድን ናቸው? ዛሬ ከሳሚ ጋር ተገናኝተናል። ያው ዛሬ የተገናኘነው ነው ከማዘር ከተገናኘ በኋላ ቢክደኝም ችግር የለውም። ከገኒ ጋር መገናኘቱ በጣም ደስ ብሎኛል ከሚባለው በላይ። እንግዲህ ያው ፊቱ ሁሉ ነገር ተመልሷል ወደነበረበት። በዛ መሀል ብዙ ደግሞ የቤት ቤተሰቦቻችን ያው ሳሚ አሁን ላለበትም ነገር ላይ ብዙ አስተዋጽኦ አድርጋችኋል። ከልብ ከልብ ልትመሰገን የሚገባችሁ ሰዎች ናችሁ ሁላችሁም። እና እንግዲህ በጣም ደስ የሚል ነው እና ሳሚ ዛሬ እንዴት ነው? አለ እንግዲህ ተመችቶ ቀላል ዋዘር እንዴት ነች? ደህና ነች፣ እዛ ናት፣ ክፍለ ሀገር ነው። ትመጣለች። እናቷ ሙት ዓመት ስለሆነ በዚህ ሳምንት በቃ ትመጣለች፣ ወደ ቤቷ ትመለሳለች። ኦኬ ቪዲዮ እንሰራለን እንግዲህ ከዛ በኋላ። በጣም ደስ ይላል። ባይገርም እኔ ራሱ ሳየው ራሱ አላመንኩኝም። ማይን ካት እንደዛ ምናምን ምን ብላ ምን አልቻልኩም፣ ስራ ስለነበርኩ እኔ ዛኔ። አዎ ያዛ ሰሞኑን ስራ ወደ ቪዲዮና ነበር እና ያው እንደዚህ በአፋጣኝ ስለ ታገኛታለሽ ብዬ አስቤ ነበር። ለዚያውም ደውለሽልኝ በነበረ ሰዓት ገና ያለችበት እንዲህ እንዲህ ሰምቻለሁ ነው እንዲህ እንዲህ ስትለኝ እንዲህ በአስቸኳይ እናገኛታለን ብዬ አስቤ አላውቅም ነበረ። እና ስለ ያው የፈጣሪ ፈቃዱ ነው። ሁሉም ነገር በአንዴ የመስተካከሉ ደስ ይላል። እግዚአብሔር ይመስገን። እዚህ አጋጣሚ ተመልካቾችንም በጣም ማመስገን እንፈልጋለን። በችግሬ ሰዓት ደርሰውልኛል እና በጣም ቴንኪ ማለት እንፈልጋለሁ፣ ሁላችሁንም፣ ውጭም ያላችሁ፣ ሀገር ውስጥም ያላችሁ የተለያዩ ነገሮች የረዳችሁን እግዚአብሔር ያክብርልኝ። ያው ለእናንተ ጥሩ ጥሩ ስራ የሚያስተምሩ ስራዎችን እንሰራለን ብዬ ተስፋ አደርጋለሁ። ዋናው እሱ ነው። እና እንዴት ነበረ ስታገኛት የነበረ አሪፍ? እኔ እውነት እኔ ራሴ እውነት ነው የምላችሁ ውድ ቤተሰቦች ገኒን አሁን እስካሁን አላገኘዋትም ከስልክ ውጭ። በቃ በአካል እስካያት ደግሞ እንደ ሳሚ ጓጉች ያለው ድጋሚ እኔ በድጋሚ ነው በአካል አያት። ግን ቢሆንም ያው ያለው ደስታና ያለው ነገር በጣም ደስ ይላል። አሁን ላይ በቃ ወደ ቤት ተመልሳ ስራችሁ ይነን ልንላቸው የቻለው እዚህ ቤት ላይ እኔ ራሴ ብዙ ነገር አሳልፌበታል። ብዙ ደስ የሚል እነሱ ጋር ተቀምጬ በነበረበት ሰዓት እኔም ተከፍቼ በነበረ ሰዓት ገኝ ከጎን ነበረች፣ እና ያ ያ ነገር ትውስታ ይመጣብኛል። እና እኔ እስከ አያት ሁሉ ጋብቻለ እንደነበር ታዲያ እዛ በዓልን በደንብ ላይ ያሳለፍኩት እዛ ጎቶቼ ምናምን ነበር፣ በቃ ደስ ይላል። ብዙ ቤተሰብ ነበረ፣ ያው እዚህ ብቻዬን እንደነበርኩት አይደለም፣ እዛ በአሪፍ ሁኔታ አሳለፍን። በእርግጥ ብቻዬን አልነበርኩም አንተ ከጎን ነበርክ። ግን ብዙ ጠውረዶች ምናምን አልፌ ታውቃለህ። የጀመርኩትንም ስራ የቀን ስራ ሁላ ጀምሬ ነበረ፣ ግን እግዚአብሔር ይመስገን ሁሉም ነገር ባጭር ባጭር ጊዜ ውስጥ ነው እግዚአብሔር ያስተካከለልኝና፣ ብዙም አልተጎሳቆልኩም። እና ያው ሁሉም ነገር ለማስለማ እኔ ለማስተማር ነው የምጣ። እኔ ደስ እንደሚለኝ ታውቃለህ ስራ ምናምን መስራት፣ ያን ሰዓት የሆነ ሊከፋኝ ይችላል፣ በዛ ሰዓት ይህን ስሜታዊ ሊሆን ይችላል፣ የፈለግኩትን ነገር ስላላረኩ ሊከፋኝ ይችላል። ግን ያንን ቁጭ ብዬ ሳስበው በጣም ደስ ይለኛል፣ ምክንያቱም በዛን ሰዓት ወደ አልባሌ ቦታ አንተ አልሄድክም። ወደ ስራ ነው የሄድከው። ያንን ላይፍ ማሳለፍ ራሱ ትልቅ ነገር እኮ ነው። ስራ መስራትን ማወቅ፣ ስራ መስራት መፈለግ ራሱ ትልቅ ነገር ነው። እንደሌላው ወደ አልባሌ ቦታ አልሄድክም። አሁን ብዙ ሰው ያንን ቦታ እንደዚህም ቦታ ሲደርስበት ቀጥታ የሚሄደው ወደ መጠጣት፣ ወደ ማጨስ፣ ወደ አልባሌ የሚሄድ ነው። አንተ ግን በቃ ያ ነገር ያልፋል ብለህ ጠብቀሃል። ምን ብትከፋ ምንም ብትሆን ገብቶሃል። እንንን ብዙ ነገሮችን አሳልፊያለሁ ከአንተ ጋርም ከመታወቂ በፊት ብዙ ነገሮችን አሳልፊያለሁ። ለእኔ ችግር ብርቅ አይደለም። እና ከመጠጥ መጠጥ እኮ አሁን ዛሬ ጠጥተህ ሰክረህ ምናምን አድረህ ነገ ያው ችግሮቹ ተባብሰው ነው ቁጭ ብሎ የሚጠብቁህ። እና እዛ ላይ ብዙም ፎከስ ማድረግ አልፈለግኩም እንዲሁም እግዚአብሔርን መለመን ነው፣ በቃ ከችግሬ ነፃ እንዲያወጣኝ ነው እንጂ ሌላ እንደዚህ ሱሳሱስ ውስጥ ምናምን እንደዚህ አይነት ሰው እንኳን አይደለም። እኔ ከዚህ በፊት ብዙ ልምድ ስላለኝ በእንደዚህ አይነት ሁኔታ ችግሮችን ማሳልፍ ሰው አይደለም። ተረጋግቼ በማሰብ በቃ ቢዚ የሚያደርገኝን ነገር መፈለግ ምናምን። አሁን ይዛኔ ስራ ጀመርኩኝ፣ የቀን ስራውን በጣም ጥሪ ስራ ነበር። አይታ አንተ እንዲሁም ቤት ራሱ ይዤ ልጅ ስትለኝ ቢብዬ ነበርና ያው ብቻ እንደዛ አይነት ነገር ውስጥ እንኳን አልገባሁም እግዚአብሔር ይመስገን እና ያ ሁሉ ማለፉ ነገሩ በጣም ደስ ይላል። ያው ቤተሰቦቻችን እና እሱም አግዘውናእና እና በጣም ያ ማለፉ ደስ ይላል እና ሁለተኛ ደግሞ እኔ አሁን እዚህ ላይ ማንሳት አልፈለግኩትም ነበረ ያው ምንም እኔ ይቅርታ አርጉልኝ ቤተሰቦቼ ወደዚህ ነው ስገባ እና እኔ ምንም አያረውኝ። ዛቻና ማስፈራሪያ ምናምን የፈለገች ብትናገር ምንም የሚመጣብኝ ነገር የለም። እውነቱን ነው የምነግርህ ሳሚ። እዚህ ጋር ላንተም እየደረሰ እንደሆነ አውቃለሁ። ለእኔም እየተናገሩ ነው። ይህ ነገር እንደዚህ ዛቻና ማስፈራሪያው እኔ ላይ የሚቀጥል ምናምን ከሆነ እውነቱን ስነግርህ ሳሚ ታቃለ ማቆም እውነት አለ የነገርኩም እውነት አለ። ያንን ነው ማውጥ እስከና ማስረጃውን ችግር የለውም ያንን ሁሉ ነገር አውጥቼው የማይሆን ድብልቅልቅ ከዚህ የባሰ ለነሱ ለሷ ሞር ላንቺ የማታስቢው ነገር ነው የሚፈጠረብሽ። እኔ ስለ አስፈራራሽኝ ወይ አንድ ነገር እናደርግ እናስደርጋለን። ስለዚህ እኔ ምንም የማይመጣብኝ ነገር የለም፣ የምፈራውም ነገር የለም። አንድ ህይወት ነው ያለኝ። እኔ እዚህ የሚያሰጋኝ ህይወትም ነገር ስለሌለብኝ እኔ ችግር የለውም። ግን አሁን ማነው ያስፈራራል? ሰላት እሱ እህቷም ሰዓት ቀር የምትልቀው ማሳይ እችላለሁ። ከአሁን በፊትም ሰድበውኛል አሳይችዋለሁ። ከዛ ውጭ ደግሞ ማስፈራሪያ መልዕክትም እየላኩ ነው ገብተዋል ሆነ ግራ ገብቶኛል። ታውቃለህ፣ በምን ምክንያት እራሱ እንደዚህ ሊሉ እንደቻሉ ስለ እኛ የከፋ ነገር ያደረግነው ነገር የለም። ለምን እውነታውን ተናገራችሁ ነው ብተዋል። እዚህ ጋር አሁን ወይ አንድ ሳይድ ወግነን ምናምን አይደለም። በቃ እኛ እዛ ጋር ስንሄድ በዛኛው ያለው ሳይድ እኛን ለመቀበል ፈቃደኛ አይደለም። ታውቃለህ አይደለ፣ እሷን ስንቴ ነው እንትን ለመቅረብ ምናምን ሞክረ፣ ግን ደግሞ እሷ ፈቃደኛ ለች። ጉዜ ደግሞ እኛን ፈልጎ መቷል፣ አይደል? ስለዚህ እሱ ደግሞ እኛን ፈልጎ እስከመጣ ድረስ እኛ ደግሞ እሱን የማገዝ ግዴታ አለብን፣ ከዚህ በፊት እንደተናገርኩት ማለት ነው እና ምንም ያክል የማስፈራሪያ ምናምን እኮ ምንድን ነው፣ እሷ ጋ እኮ ልክ እውነት ካለ እሷ ጋ እሷ ጋ እውነት ካለ ማስፈራራት አይደለም ቀርባ ትቀርባለች፣ ቀርባ ያለውን ነገር ታስረዳለች። ግን እውነት ስለሌለ እሷ ጋር ያንን የማደርግ ፍላጎት የለም። እኔ ግን ማለት ቪዲዮን ከሰራን በኋላ እንኳን ማለት መታ እንደዚህ ፊት ለፊት እንዴት ተሰራ ለምን ክፉም ስላልተናገርኩኝ እኔ ቪዲዮ ላይ ምናምን እንደዛ፣ ግን በቴክስት እሷም በዙሪያ ያሉ ሰዎች አንተ ለምን እንደዚህ ትሰራለህ እንደዚህ እናደርጋለን እንደ ጉልበት ነው ወይ ምናምን ብቻ ብዙ ነገር ተብያለሁና፣ እኔ ክፉ ነገር አልተናገርኩም። እንደዛም ደግሞ የምታስቡ ከሆነ እንግዲህ ያው ማድረግ ነው ማድረግ ያሰባችሁትን ማድረግ ነው። ልክ ነህ። ማድረግ ያሰቡትን ያርጉ። ግን እኔ እናንተ ጋር ደግሞ ያለው እውነታ አለ ያልተናገርም እኛ አይን ያክል ሚዲያ ላይ ክፍታት መሆን አንፈልግም። ያንን ነገር ብንናገረው ወደ አልሆነ ነገር ውስጥ ሁላችንም እንገባለን ብዬ አስባለሁ። እብቷል ይህንን ልሌ የቻልኩት ሳሚ ታውቃለህ፣ ብዙ የምናውቅ እውነታዎችን ብዙ ጠብቀናል። ብዙ የደረሰበትን እዚህ ጋ እሱ ካለው ነገር ተናገረ መደገፍ ስላለብን ደገፍ ነው። አሁንም አንቺ ስላስፈራራሽን ወይም የሆነ ነገር እናደርጋችኋለን ስላልሽን የምንፈራበት የምናደርግበት ነገር የለም። አሁንም እኔ በዛ ቀጥላለሁ አንቺ የምትፈልጊውን ነገር አድርጊ። ካሁን በኋላ ደግሞ እኔ ወደ አልሆነ ነገር ውስጥ ገብቼ ሁሉንም ማስረጃዎችን አውጥቼ ሚዲያ ላይ ማይሆን ነገር ውስጥ እንገባለን እኔ ክፍታፍ መሆን አልፈልግም ሚዲያ ላይ እና እንግዲህ ውድ ቤተሰቦች በዚህ ማለች ነገር ነገር ዬ ነው እንግዲህ ሳሚ የምጨምረው ካለ ጨምረው ነገር የለም በሷም ዙሪያ ቢሆን እንግዲህ እኛ ምንም ያለው ነገር የለም። ራስሽ ነሽ ሚዲያ ላይ እየወጣችሁ የምትሳደቡት። አንዴ በሽተኛ ትላላችሁ፣ ብዙ ብዙ ነገር ትላላችሁ። ማንም እዚህ ጋር የታመመ እንግዲህ የምናውቀው ሰው የለም። እራሳችሁን መርመር አድርጉ ነው እኔን ለማለት ነው። ያው ራሳችሁ ላይ ፎከስ አድርጉ። ሚዲያ ላይ ወጣችሁ የምትናገሯትን ነገር እያሰባችሁ አልደረስንባችሁም እኛ በራሳችን መንገድ እየሄደን ያለን ሰዎች ነን። እናቶቻችንን ለመርዳት ተፍተፍ እያለን ያለን ወጣቶች ነን እና እድሜም ደግሞ ኩዮችም አይደለንም። እንግዲህ ውድ ቤተሰቦች ያንን ለማለት ነው የምፈልገው። እንግዲህ ኢንቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሳድጉ። ቢያንስ እስኪ እሱንም ወደ አስራ አምስት እኔንም ወደ አስር ሺ አስገቡን። ያንን ለማለት ነው። በጣም እናመሰግናለን። እንጠጠዋለን